መዘጋጀታቸውን ገልጸዋል። አሁን አንድ ካለው በስነ ስርዓት ካሳደግከው፣ ቦታው ካልቆሸሸ፣ ምግብ ከተመቸው፣ ውሃ ከተመቸው፣ ሲቆሽሽ ካጠብከው፣ ያደረበት በየቀኑ ከጠረከው፣ አንድ ሁለት ላም አስር ላም ይተካል። አስር ሀያ ሰላሳ አርባ ከብት ከምናስቀምጥ ሁለት ከብት ትክክለኛ የተሻሻለ ዝርያ ተቀብለን አስተካክለን በስነ ስርዓት እንደ እንደነዛኞች ሳይሆን ምግብ በሰዓቱ በቃ እንደ ህፃን ተንከባክበን እኛ ልክ ቤት ላይ ልብስ፣ ሁሉም ነገር ንጹህ እንደሚሆንልን እነሱም እንደዛው በዛ ልክ የያዝ ናቸው። ከዛ በላይ ለማግኘት ፍላጎት አለን። ግን ከዚህ በፊት ያለውን እንትን ብንል ምንም እየተጎዳን ነው እንጂ እየጠቀመን አይደለም። እና ሰው ሊነቃ ይገባል። በኢትዮጵያ የግብርና ምርምር ኢንስቲትዩት የወልቂጤ የግብርና ምርምር ማዕከል ዋና ዳይሬክተር አቶ ቤቴል ነክር ማዕከላቸው የእንስሳት ዝርያዎችን በማሻሻል አርሶና አርብቶ አደሩ ተደራሽ ያደረገ መሆኑን አብራርተዋል። ዝርያን ስናስብ ትልቁ ማነቆ የዝርያ ማሻሻል ነው። በተለይ ደግሞ የተሻሻለ የወተት ከብት ላሞች። በዚህ አግባብ እኛ እንደ ማዕከል የመቶ የቦረና ጊደሮችን በማስገባት ከሆልስቴን ፍሬዥያን በአርቲፊሻል ኢንሰሚኔሽን በማዳቀል በተለይ ደግሞ ጾታው የተለየ ኮርማ ማለት ሴት እጃ እንዲወልዱ ብቻ በማድረግ የአርሶ አደሩ ላይ ጊደር አባስን ለአርሶ አደሮች ለመስጠት ሰፊ ስራ እየሰራ ነው። በዚህም ምናልባት አሁን ዛሬ ላይ እያሰረጨንላቸው የምንገኘው ለአርሶ አደሮች ከተባዙት ጊደሮች መካከል ለተወሰኑ አርሶ አደሮች የወተት መንደር ለመመስረት ያሰብነው ነገር አለ። ለዛ የሚሆን ጊደሮችን ለአርሶ አደሮች እያሰራጭ ነው። ምንም እንኳን እኛ አተኩረን እየሰራን ያለ ነው ሴት ጥጃዎች እንዲወለዱና የወተት ምርታማነትን መጨመር ቢሆንም አንዳንዴ ወንዶች በሚወለዱበት ሰዓት ደግሞ የከተማ ግብርና ላይ የተሰማሩ ና የማደለብ ላይ እየሰሩ ያሉ አርሶ አደሮችን ታሳቢ በማድረግ እነዚህ አይነት ደግሞ ወይፈኖችን ለነሱ በመስጠት ማደለብ ላይ እንዲሰሩ እናደርጋለን። የጉራጌ ዞን ምክትል አስተዳዳሪ ና የግብርና መምሪያ ኃላፊ አቶ ወንድሙ አበራ በበኩላቸው መንግስት የአርሶና ርብቶ አደሩ ኑሮ ለማ ማሻሻል የተለያዩ ኢኒሽቲቭዎችን ቀርጾ ተግባራዊ ያደረገ መሆኑን ገልጸው ለውጤታማነቱም ሁሉም በቅድጅት መስራት እንደሚገባም አሳስበዋል። ይህን ስራ ከመደገፍ አኳያ ከማገዝ አኳያ የመንግስት ፕላን ሌላ አይደለም። አርሶአደሩም ያው የፕላን ጉዳይ ሊያ ካልሆነ በስተቀር በየትኛውም መንገድ የአርሶአደርን ህይወት መቀየር ነው የማንም ፕላን። ይሄ ከሆነ የተቀናጀ የተናበበ የተዳገፈ ስራ በጋራ ሰርተን መላው የዞናችንም የክልሉም የሀገራችንም አርሶአደሮች ህይወት ተቀይሮ ድህነትንን ከሀገራችንን ማንሳት ዋናው አላማችን ከመሆኑ አኳያ የተጀመረውን የሁለንተናዊ ብልጽግና ተረጋግጦ አርሶአደራችን ተገቢውን የሆነ ህይወቱን መምራት የሚችልበት እድል በእርግጠኝነት በቅርብ ጊዜ ይፈጠራል ብዬ አስባለሁ። ለዚህ በጣም ተግቶ መስራት ይጠይቃል።